ከቱሪዝም ሀብት የሚገኘውን ኢኮኖሚያዊ ጠቀሜታ የበለጠ ለማሳደግ የጎብኚዎች መዳረሻን ከማልማት በተጨማሪ የአገልግሎት አሰጣጥ ጥራትን ማሻሻል ከቅድመ ሁኔታዎች ውስጥ አንዱ ነው። በአማራ ክልል የተገነቡ አዳዲስ የቱሪዝም መዳረሻዎችም ሆኑ እድሳት የተከናወነላቸው ቅርሶች የቱሪዝም ዘርፉ መነቃቃት እንዲያሳይ ያገዙ መሆኑ የተነሳ ሲሆን የጎብኚዎች መዳረሻዎችን የማልማት ስራውን ለማስቀጠል ትኩረት መስጠት ያስፈልጋል ተብሏል። መስህብና መዳረሻን የማልማት ስራ ትልቅ ስራ አድርገን መስራት አለብን ነው ይሄ የራሱ አጠቃላይ መስህብ የሚባለው ነገር ንድፈ ሀሳብ እንዳይሆን የት ነው ያለ? በቁሳዊ መልክ የሚሆን በሀሳብ መልክ ወደ ቁሳዊ ያልሆነ ሀብታችን ምንድን ነው የሚለውን ነገር መለየትና የማልማት ስራ መስራት አለብን ነው። በእርግጥ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ጀምሮታል። ይህንን እንደ ጎርጎር አይነት በክልላችን እንደ ሎጎ ሀይት አይነት ቦታዎች ላይ የመዳረሻ ገበያዎችን የማልማት ስራ ተሰርቷል። ይሄን መስራት መቻል አለብን። የአገልግሎት አሰጣጥ ጥራቱን በማሻሻል የጎብኚዎችን የቆይታ ጊዜ ለማራዘም የስልጠና ተቋማትን አቅም ማጠናከርም ትኩረት የሚያሻ ጉዳይ መሆኑ ተነስቷል። ቱሪዝም ስራ ላይ የሚሰማረውን አገልግሎት ስብ እንዴት ማልማት አለብን የሚል ማቅጣጫ ይዘን እየሰራን ያለን። ከዚህ በመነሳት ይህንኑ ፍላጎታችን እውን ለማድረግ በርካታ ስልጠናዎችን መስጣት አለብን። የግል የስልጠና ተቋማት፣ የመንግስት የስልጠና ተቋማት ይህንን እንዲሰጡልን እንፈልጋለን። በዚህ ረገድ በተለይ የመረጃ ስርዓትም ይህንን ይሄንን ዲጂታላይዝ ማድረግ ለከስተመርም ራሱ ለአገልሎት ሰጪዎችም እነሱን የሚያሳልጥ ማለት ደንበኛንና አምራቹን ወይም ደግሞ ፕሮዳክቱን የሚያቀርበው አካል በሚያሳልጥ መንገድ እንዴት እንምራው የሚለው በግልጽ በፖሊሲያችንም በሚቀጥለው ከ2018 እስከ 2022 በሚቀመጠው የስትራቴጂክ እቅዳችን በግልጽ ያመለከትንበት ነው። በክልሉ ያለው ሰላም እየተሻሻለ መምጣቱ የቱሪዝም ዘርፉ የተሻለ መነቃቃት እንዲያሳይ ረድቷልም ተብሏል። ከእለት ወደ እለት የቱሪስቶች የቆይታ ጊዜ እየጨመረ፣ የቱሪስቶች ቁጥርም እንዲሁ ከፍ እያለ የመጣበት ሁኔታ ነው ያለ። በተለይም የሀገር ውስጥ ቱሪስቱ ቁጥሩ እየጨመረ ከመምጣቱ ጋር ተያይዞ ከቱሪዝም ሴክተሩ የሚገኘው ገቢ በከፍተኛ ሁኔታ እንዲጨምር አስችሎታል ማለት ነው። እና እንዳጠቃላይ አሁን የአማራ ክልል የቱሪዝም አውድ አበረታች ውጤቶችን እያስገኘ እንደሆነ በእኛ በኩል የገመገምነው ነው ሁኔታ ነው ያለው። ለዚህ ደግሞ ምክንያቱ የክልሉ ሰላም እየተሻሻለ መምጣቱ ነው። በአማራ ክልልም ሆነ ሌሎች አካባቢዎች የሚገኙ የጎብኚዎች መዳረሻዎችን በዓለም አቀፍ ደረጃ ወደ ማስተዋወቅ መምጣት ከቱሪዝም ኢንዱስትሪው የሚገኘውን ኢኮኖሚያዊ ተጠቃሚነት ለማስፋት እንደሚያግዝም ተገልጿል በተለይ አሁን ወደ ዓለም አቀፍ ደረጃ የምንሻገርበት ጊዜ ነው ብዬ አምናለሁ። የፕሮሞሽን ስራዎቻችን፣ የማርኬቲንግ ስራዎቻችን፣ የክልሉን ሀብቶች፣ ጸጋዎች የማስተዋወቁ ጉዳይ ከሀገር ውስጥ አልፎ በዓለም አቀፍ ደረጃ መታየት ያለበት ጊዜ ላይ ነው እና ያለ ነው። ይህንን ለማድረግ ደግሞ አሁን በአዲስ መልክ የተገነቡት ነባሮቹም፣ ከየትኛውም ሀገር በላይ መሳብ የሚችሉ ትልልቅ ሀብቶች ባለቤት ነው እና ይሄ ክልል እነዚህን አለም እንዲያቸው የምናደርግበት አሁን ትክክለኛው ጊዜ ላይ ነው የምንገኘው እና በዛ ልክ የክልሉም አብሮ በጋራ እንሰራለን ብለን እናምናለን። አሁን ያለንበት ጊዜ የቱሪዝም ሀብቶችን በአለም አቀፍ መድረክ ለማስተዋወቅና የሀገር ውስጥ የጎብኚዎችን ፍሰት የበለጠ በማሳደግ እርስ በርስ ለመተዋወቅ ምቹ እንደመሆኑ ለቱሪዝም ዘርፉ ልዩ ትኩረት መስጠት እንደሚገባም ተነስቷል። ሁሉም ኢትዮጵያውያን መገንዘብ የሚገባቸው የቱሪዝም እንቅስቃሴውን ሊገድቡ የሚችሉ ፈተናዎች ሙሉ በሙሉ እየተቀረፉ የመጡበት ጊዜ ላይ ነው ና የምንገኘው አሁን ያለውን ሀብቶቻችንን የምናሳይበት፣ የምናስተዋውቅበት እኛ ራሳችን ኢትዮጵያውያን ደግሞ እርስ በርስ የምንተዋወቅበትም ጊዜ መሆን አለበት እና በተለይ የሀገር ውስጥ ቱሪስቱን የማነቃቃት የማበረታታቱ ጉዳይ እንዳለ ሆኖ በዓለም አቀፍ ደረጃም ይሄንኑ ሀብታችንን እንድናሳይ፣ እንድናስተዋውቅ ታሪካችንን በእኛው አፍ እንድንናገር ከክልሉ ጋር በጋራ እንደምንሰራ፣ በዚያው አጋጣሚ ለማንሳት ነው።